ሰላም ጤና ይስጥልኝ። እንዴት ናችሁ ወዳጆቼ? ሁሉ ሰላም ነው? ሁሉ መልካም ነው? እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። እንግዲህ ከሰሞኑ ጀምረን ለእናንተ ጥሩ ጥሩ የሆናሉ ያልናቸውን ነገሮች እየለቀቅን እንገኛለን ማለት ነው። እስከ ዛሬ ድረስ ያው በስራ መደራረብ ምክንያት ለእናንተ ሳናደርስ በመቅረታችን አሁንም በድጋሚ ይቅርታ እንጠይቃለን። እንግዲህ ዛሬ ደግሞ በጣም ጥሩ ነገር ነው ይዤላችሁ የመጣሁት። ሁሉንም ሰው የሚጠቅም ነው። ሁላችሁም የምትጠቀሙበት ይሆናል ማለት ነው። ዋና ፍሬ ሀሳቡ ምንድን ነው? እኛ ሰዎች ስንባል በጣም ክፉዎች ነን። በሰው ላይ ክፋት ከማሰብ በስተቀር ሌላ መልካም ነገር ለማድረግ የሚከብደንን ማለት ነው። በዚህ ምክንያት ብዙ ሰዎች ተውሮባቸው ወይም ደግሞ ክፉ መንፈስ ተደርጎባቸው በየቦታው ሲወርቁ ሕይወታቸው ሲያልፍ አካላቸው ሲጎድል አካላቸው ሲቆስል እናያለን ማለት ነው። ይህ የሆነበት ምክንያት ደግሞ ራሱን የቻለ ክፉ ነገር በሰው ላይ ስለሚደረግ ነው ማለት ነው። ስለዚህ ዛሬ የምናየው ይህንን እንዴት መከላከል እንችላለን የሚለውን ነው ማለት ነው። ብዙ ሰው በውስጥ መስመር እየመጣ ለምን አይለቆልንም እያሉ በጣም ነው እንትን የሚሉኝ። አብዛኞቹ ደግሞ ምንድን ነው የሚሉት እኛ ግዝ ማንበባች አንችልም በጣም ሊገባን የሚችል በጣም ቀለል ያለ ነገር ለምን አትለቁልንም የሚል ነው ማለት ነው። እና እኛም ደግሞ ይህንም በመገንዘብ በቀላሉ እናንተ ማድረግ የምትችሉትን አንድ የሆነ ነጭ አስማት ጥበብ ነው ወደ እናንተ የምናደርሰላቸው ማለት ነው። ቀላል ይመስላል ግን በጣም በጣም በጣም ነው የሚሰምረው የሚሰራው ማለት ነው ብዙ ሰው ግዕዝ ብቻ ስለተደገመ ወይም ደግሞ የሆነ ነገር ስለተደረገ የሚሰራ ይመስላችኋል። ዋናው ነገር ገቢሩ ነው አደራረጉ ነው እና እሱ ከሆነ ግዕዝም ሆነ እንግሊዘኛም ሆነ አረብኛም ሆነ ምንም ሆነ ሁሉም ነገር ይሰራል ማለት ነው ስለዚህ መጠቀም ትችላላችሁ ማለት ነው በመጀመሪያ ግን ምን ምን ነገሮችን ዘጋጀት ያስፈልጋል የሚለው ማወቅ አለብን። የመጀመሪያ የምታደርጉት ነገር ምንድን ነው? ይህንን ክፉ መንፈስ ያደረገባችሁን ሰው ወይም በጥርጣሬ የምታውቁት ካለ እሱን ስሙ ያስፈልጋችኋል ማለት ነው። ከዛ በተረፈ ነጭ ሽንኩርት አንድ እፍኝ የሆነ ልጣጩ ማለት ነው የእንጨት ፍቅፋቂ ወይም ደግሞ የኮምፖስት የበሰበሰ ነገር ወይም ደግሞ የእንጨት ፍቅፋቂ ቢሆንም ችግር የለውም። እሱን እንዲሁም ደግሞ ይሄ መውቀጫ ይሄ መውቀጫ ነገር የሆነ መድኃኒት ሊቀመም የሚወቀጥበት ማለት ነው እሱ ያስፈልጋል። ቅድም ያው ኮምፖስቱ ወይም ደግሞ የእንጨት ፍቅፋቂውን ብያችኋለሁ። ወረቀት እርሳስ ያስፈልጋል ማለት ነው። እነዚህ አራት አምስት ነገሮች ከተሟሉ ሌላውን ነገር እንዴት እንደምታደርጉ ከዚህ በኋላ ደግሞ እነግራችኋለሁ ማለት ነው። እንግዲህ መጀመሪያ ጠዋት ነው የሚደረገው፣ አስራ ሁለት ሰዓት ላይ በባዶ ሆድ ማለት ነው። በዚህ ሰዓት ምንድን ነው የምናደርገው? ንጹህ መሆን አለብን። ወረቀት ስለሞት ወረቀት እናዘጋጅና ና በዛ በእርሳስ ያንን የምንጠረጥረው ሰው ወይም ደግሞ መተቱን ይልክብናል ወይም አድርጎብኛል ብላችሁ በጸበልም በምንም ቦታ የጮሆላችሁ ስሙ የተገለጸላችሁ ነገር ግን ደግሞ ሕመም ይዟችሁ ክፉ ነገር ተውሎባችሁ የተቀመጣችሁ ደግሞ ይሄ ሰው ያደረገብኝ ይችላል ብላችሁ የጠረጠራችሁትን ስም በዛ በወረቀት ላይ ትጽፉታላችሁ ማለት ነው። ከዛ በኋላ ነጭ ሽንኩርቱ ቅርፊቱንና የእንጨ ፍቅፋቂውን ወይም ኮምፖስቱን የበሰበሰውን ሳር ማለት ነው። እሱን ደግሞ ወይም ደግሞ ፍቅፋቂ ይሁን ችግር የለውም እሱን በሙቀጫ አንድ ላይ አድርጋችሁ ትወቅቱታላችሁ ማለት ነው። ከዛ በኋላ የጻፋችሁት ልሙጥ ወረቀቱ ላይ እንደዘረጋችሁት እሱ ላይ ያንን እንትን የተወቀጠውን ነገር ተነሰንሱበታላችሁ ማለት ነው። በዚያ ሰዓት ምን ትላላችሁ? ይህንን ስታደርጉ ጮህ ክትሉና ድምፃችሁን ከፍ አድርጋችሁ፣ ይሄ በጣም ወሳኝ ነው። አዋቂ ጨረቃ ተዋህዳለች በእኔ ላይ ትሉና የሰውየውን ስም ትጠራላችሁ። ለምሳሌ በእኔ ላይ አበበ ወይም ከበደ የጣለውን ቆሻሻ መልስ የሚደረገውን ትክክል? ለመወሰን ላሮጌዎቹ ወይም ደግሞ ለጥንቶቹ እተወዋለሁ የሚለውን ሶስት ጊዜ ትሉታላችሁ ማለት ነው። መጨረሻ ላይ በሶስት ጥፋይል እንዲሁ ይሁን ብላችሁ በወረቀቱ ላይ ያንን ነገር ነስነሳችሁ ከጨረሳችሁ በኋላ ወረቀቱንም ኮምፖስቱንም ያንን ፍቅፋቂውን እሽንኩርቱ የተወቀጠው የነሰነሳችሁትን አንድ ላይ አድርጋችሁ በሳት ታቃጥሉታላችሁ ማለት ነው። አሁን እዚህ ጋር በጣም ወሳኝ ነገሩ ከዚህ በኋላ ነው ያለው ማለት ነው። ያቃጠላችሁትን ወረቀቱን፣ ኮምፖስቱን ወይም ደግሞ ፈቅፋቂ እንጨቱን አንድ ላይ ከተቃጠለ በኋላ አመዱን ወስዳችሁ ራቅ ወዳለ ቦታ ትሄዱና ነፋስ ወዳለበት ቦታ ላይ ሆናችሁ ትበትኑትና ዞራችሁ ሳታዩ ወደ ቤታችሁ መሄድ ብቻ ነው የሚጠበቅባችሁ ማለት ነው። ከዛ በኋላ ያ የተደረገው ነገር ተመልሶ መጀመሪያ ወዲያደረገው ሰው ይሄዳል ማለት ነው። ብታምኑም ባታምኑም እናንተ ላታውቁት ትችላላችሁ እንጂ ለ48 ሰዓታት ያክል ሰውየው ይፈዛል ማለት ነው። በዚያ ሰዓት ወደ ራሱ ስለሚሄድበት ማለት ነው። ይህንን እንግዲህ በክፉ ነገር ለተያዛችሁ ሰዎች ተጠቀሙበት፣ ይጠቅማችኋል ማለት ነው። እንግዲህ ይህንን በዩቲዩብ ቻናላችንም እንለቃለን፣ በቲክቶክ ገጻችንም እንለቃለን። ዩቲዩብ ቻናሉን ሰብስክራይብ አድርጉ ቶሎቱ